እህቴ አላህ ከአርሽ በላይ መሆኑን አትቀበልም። እኔ ሳስረዳት አላህ አርሽን ከመፍጠሩ በፊት የት ነበረ ትለኛለች። ደግሞም አሊ ብን አቢ ጣልብ አላህ አርሽን የፈጠረው ቤት አድርጎ ሊይዘው አይደለም ይላሉ። ቢያብራሩልኝ የሚል ሚል ጥያቄ ነው። አንድ ሰው ያለበት አካባቢ ኩፋሮች ይበዛሉ እና የቻለውን ይጥራል ግን ኢማኑን እንዳያጣ ይጨነቃል። ወስዋስ ነገር አለበት። በተለይ ለመሐፈዝ ወይም ለሙራጃዐ ወይም ጥሩ ነገር ሊያደርግ ሲቀመጥ የሆነ ነገር ይመጣበታል እና ምን እንዲያደርግ ትመክሩናላችሁ? የማህፀን ህመም አለብኝ እየታከምኩ ነው። ሐይድ ሲመጣ ወደ አስራ አምስት ቀን ይቆይ ነበረ። ነገር ግን ከሁለት ወር ወደዚህ ምልክት ብቻ ያሳይና ይጠፋል። ከሰሞኑ ደግሞ በቀን አንድ ጊዜ ብቻ ደም ይፈሰኛል። መልኩም ሽታውም የሐይድ ደም ነው፣ መለየት አይቻልም። እኔም ውሉ እያደረግኩ እሰግዳለሁ። አንድ ቀን ሐይድ ከሆነ ብዬ ትንሽ በዛ ሲል ዙህር ሶላት አለፈብኝ፣ ከአሱር ጋ ሰግድኩኝ። ምን ማድረግ ነው ያለብኝ? በጣም ነው ያሳሰበኝ፣ የሚል ጥያቄ አንዲት ሴት አረብ ሀገር ሆነ ኒካህ አሰረች እሱ ሀገር ነው ያለው ምንም ግንኙነት ሳይኖራቸው በኒካህ ብቻ ስለተሳሰሩ የሱ ሐቅ ወይም የመርዳት ግዴታ አለባት ከተቸገረ በሐቁ ትጠየቃለች በአካል እስካልተገናኙ ድረስ የሚል እህቴ ተሸሁድ አትችልም እየተማረች ነው እስከዛው ግን ምን ማድረግ አለባት የሚል

ግን ኢማኑን እንዳያጣ ይጨነቃል። ወስዋስ ነገር አለበት። በተለይ ለመሐፈዝ ወይም ለሙራጃሃ ወይም ጥሩ ነገር ሊያደርግ ሲቀመጥ የሆነ ነገር ይመጣበታል እና ምን እንዲያደርግ ትመክሩናላችሁ የሚል ጥያቄ ሲሆን፣ ሌላ ከዚህ የተቀራራቢ በሆነ ጥያቄም አንድ ትልቅ ችግር ውስጥ ነው ያለሁት ማለትም እኔ ስለ ዲኔ በጣም በሰማው ወይንም ባወቅኩ ቁጥር በጣም እየተጨናነኩ ነው። በጣም ይወሰውሰኛል። ለምሳሌ የዲን መሰረት የሆኑ ነገሮች ላይ ጭንቅላቴ ላይ ጥርጣሬ ይፈጥርብኛል። በማንኛውም ወንጀል ላይ ከፍረሃል ወይንም አሻርክሃል ብሎ ይወሰውሰኛል። ሐራምን ሐላል ብለሃል፣ ሐላልን ሐራም ብለሃል ብሎ በጣም ያስቸግረኛል። ከዛም ካፍር ሆነሃል እያለኝ በጣም ተቸግሬያለሁ። ምን ይሻልሃል? የሚል ጥያቄ ነው ነው የሰው ልጅ ዱንያ ላይ እስካለ ድረስ የተለያዩ የጂሃድ የትግል አይነቶች ይገጥሙታል። ከነፍስያው ጋር መታገል፣ ከሸይጧን ጋር መታገል፣ ዲኑ ላይ ጠንካራ እንዳይሆን ከሚፈታተኑት የተለያዩ ነገሮች ጋር ትግል መግጠም ያለ ነው። የሰው ልጅ ለዲኑ ብሎ በደከመና ችግሮችን በተቋቋመ ቁጥር አላህ ዘንድ ተባረከ ተዓላ አጅሩ እጥፍ ድርብ ይሆናል። ቁርአን ላይ አላህ ተባረከ ተዓላ እነዚያ ዑድር ሳይኖራቸው ጂሃድን ትተው የተቀመጡና በገንዘባቸው በሕይወታቸው ጂሃድ ያደረጉ አላህ ዘንድ እኩል አይደሉም። ለዲናቸው ሲሉ በሚችሉት ሁሉ ጂሃድ ያደረጉ ምንዳቸው፣ ደረጃቸው አላህ ዘንድ ከፍ ያለና የላቀ ነው ብሏል። አንድ ሰው አምኛለሁ ብሎ ብቻ ሳይፈተን መኖር ይፈልጋል እንዴ? ከአሁን ቀደም ያለፉ አማኞችም ተፈትነዋል ብለዋል አላህ ተባረከ ታል። ስለዚህ ዲኑ ላይ ጠንከር ለማለት የሚፈልግ ሰው በተለያየ መልኩ ይፈተናል። ውስጣዊም ይሁን ውጫዊ ሁሉንም አይነት ፈተናዎችን በትዕግስት ሊያሳልፍ ሊቋቋም ይገባዋል። ከዙሪያው ዲን ላይ ለመጽናት የሚያግዝ አየር በሌለበት አካባቢ ላይ ብቻውን ነፍሱን የሚታገል ሰው ኢማንና ዲን ባላቸው ሰዎች እንደተከበበ ሰው አይሆንም። አላህ ዘንድ ወደ አህር ዘመን በተጠጋን ቁጥር ከዲን የሚያርቁ የሚፈታተኑ ነገሮች ስለሚበዙ፣ ለዲን የሚያግዙ ሰዎች ስለሚቀንሱ ይህን ተቋቁሞ ዲን ላይ መጽናት ትልቅ አጅርን ያስገኛል እና በያሉበት ዲን ላይ መጽናትና መታገስ ያስፈልጋል። ወስዋሱን በተመለከተ አላህ ተባረከ ወተዓላ የሰው ልጆችን በተናገሩት ወይም ባደረጉት ነገር እንጂ አይጠይቅም አይቀጣም። ነቢያችን ኢሰላቱ ወሰላም አላህ ለኡመቴ ረስተው ተገደው ያደረጉትን ነገርና ነፍሳቸው ውስጥ የሚመላለሱ ነገሮችን አላህ ይቅር ብሎልኛል ኡመቴን ይቅር ብሏል ብለዋል። ስለዚህ ነፍሳችን ውስጥ የተለያዩ ሀሳቦች ቢፈጠሩ እንኳ እስካልተናገር ነው ወይም እስካልተገበር ነው ድረስ አላህ ዘንድ ተባረከ ወተዓላ አያስቀጣም አያስጠይቅም። እንዲህ አይነቱ ወስዋስ ትልቅ ከሸይጣን ጋር የምንገጥመው የጂሃድ አይነት ነው። ዚክር ማብዛት አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ማለት ማብዛት፣ ቁል ሁወ አላሁ አሐድን አያተል ኩርሲን መቅራት ነው። ሸይጣን የሚወሰውሰው ሰው በመሰረቱ ዲኑ ላይ ጠንካራ የሆነን ሰው ከዲኑ የራቀና ደካማ የሆነን ሰው ሸይጣን በቁጥጥሩ ስር ስላደረገው ለእሱ አይደክምም። ቀን ከሌሊት የሚለፋው የሚጥረው የተለያዩ አይነት ወስዋሶች ውስጡ ላይ እንዲፈጠሩ የሚያደርገው ዲን ያለውን ሰው ነው። ለዚህ ነው ነቢያችን ሶለላሁ ዐለይሂ ወሰለም ሶሓቦች እንዲህ አይነት ስሜት እንደሚሰማቸው ሲነግሯቸው አልሐምዱ ሊላሂ ለ ረደ ከይደሁ ኢለል ወስወሰ ያሉት ሸይጣን ወደ አንዳችን መጥቶ እንዲህ እንዲህ ይለናል፣ ይሄም ማን ፈጠረው፣ ይሄም ማን ፈጠረው፣ አላህንስ ማን ፈጠረው ይለናል። እንደው አንዳንድ ውስጣችን የሚሰሙን ስሜቶች አሉ እነሱን መናገር በጣም ይከብደናል። ባሏቸው ጊዜ ሸይጣን እናንተን ከመጎትጎት ውጪ ሌላ ነገር ማድረግ እንዳይችል ያደረገው አላህ ይመስገን ብላ አላከፈራችሁም፣ ከአላህ ውጭ ላላ አካል እንድትሰግዱ እንድታርዱ ማድረግ አልቻለም። ይህ በዛ የመጣ መወስወስ ብቻ ነው የቻለው፣ የመሸነፉ ምልክት ነው ብላ በአንዳንድ ዘገባዎች እንዲህ አይነቱን ስሜት አገኛችሁት እንዴ? ይሄማ ግልጽ የሆነ ኢማን እኮ ነው ብላ ይህን ነገር መጥላቱ አለመውደዱ የኢማን ምልክት ነው። ከእናታችን አይሻ በተዘገበ ሐዲስም ሸይጣን አንዳችሁ ጋር የመጣ ሰማይን ማንፈጠረ ምድርን ማንፈጠረ እያለ ይጠይቃችኋል። አላህ ስትሉት አላህንስ ማንፈጠረው ይላችኋል። እንዲህ አይነቱ ስሜት ሲሰማችሁ በአላህ አምኛለሁ በረሱል አምኛለሁ በሉ። አመንቱ ቢላሂ ወረሱሊሂ በሉ በላ አንዳንድ ዘገባዎች ላይ እንዲህ አይነቱን ሐሳብ ከማሰብ ታቀቡ ብለዋል። አከዛ ለካውዱ ሸጣን ረጅም ብሎ ወደ ግራ መጥፋት ሱረቱል ኢኽላስ መቅራት ያሉበትን ሁኔታ ለመቀየር መሞከር ብቻ ከሆነ ያሉት ጓደኛ ጋር መሄድ ጓደኛ ጋር ተደዋውሎ መጫወት መሰል የሆኑ ይህን ሀሳብ እንድረሳ የሚያደርጉ ነገሮችን መጠቀም ነው በአላህ ፈቃድ ይወገዳል ሌላኛው ጥያቄ እህቴ አላህ ከአርሽ በላይ መሆኑን አትቀበልም እኔ ሳስረዳት አላህ አርሽን ከመፍጠሩ በፊት የት ነበረ ትለኛለች ደግሞም አሊ ብን አቢ ጣልብ አላህ አርሽን የፈጠረው ቤት አድርጎ ሊይዘው አይደለም ይላሉ ቢያብራሩልኝ ለኛ የሚል ጥያቄ ነው አላህ ተባረክ ወተዓላ ከፍ ያለ መሆኑ ከአርሽ በላይ ከፍ ማለቱ በቁርአን በሐዲት በንፁህ አእምሮና ተፈጥሮ በቀደምት ዕለሞች ስምምነት የሚታወቅና የተረጋገጠ ጉዳይ ነው። ቁርአን ሐዲትን፣ ሶሓቦችን መከተልትተው በመሰላቸው የሚጓዙ የጥመት አንጃዎች ናቸው። ይህን ጉዳይ ያስተባበሉና በዚህ ነጥብ ላይ ክላፍ የፈጠሩት ነቢዩም ይሁን ሶሓቦች

እንዳውም በግልጽ አላህ ከአርሽ በላይ መሆኑን እናምናለን ብለዋል። ይሄም የሚታወቅ ጉዳይ ነው። እንዴት ነው ተብሎ አይጠየቅም፣ ቢድዓ ነው። አላህ ከአርሽ በላይ ከፍ ያለው ለራሱ በሚገባው ከሱ በሚሄድ መልኩ ነው ብለው አስቀምጠዋል። ኸይር ሁሉ ያለው ደጋ ቀደምቶችን በመከተን እነሱ ከቆሙበት በመቆም አደጋ ያለው ደግሞ ከነሱ ቀደም ቀደም በማለትና ያልተናገሩትን በመናገር ነቢም ይሁን ሰሓቦች አላህ ራሱ ሁሉም ቦታ ነው ያለው። አላህ አለ ያለ ቦታ አላሉም። አላሁ መውጁዱን ቢላ መካን ትናንት የተፈጠረ አባባል ነው። ቁርአን ላይ የለም፣ ሀዲት ላይ የለም። ቁርአን ላይ ሀዲት ላይ ያለው አረሕማኑ ዐለል አርሽ ስተዋ ነው። የአኼራ ጉዳይ የሚያሳስበው ሰው አላህን በተመለከተ ያለ እውቀት ሊናገር አይገባም። ስለ አላህ አላህና ረሱሉ ያላሉትን ሊል ሊያምን ሊቀበል አይገባም። ነሆ እማው አንድ ሊሆን የሚችለው እምነቱን ዐቂዳውን አንድ ሲያደርግን ይህ ደግሞ ሊሳካ የሚችለው እምነት ነክ ጉዳዮችን ከቁርአንና ከሐዲት ብቻ ስንወስድን ሶሐቦችን ተከትለን ስንሄድ ነው። ቁርአንና ሐዲት ላይ የተነገሩ ነገሮችን አምኖ መቀበልና ይህም በግልጽ መናገር ግራ አያጋባም። ኡማን የሚከፋፈለው ግራም ያጋባው ቁርአንና ሐዲት ላይ ማይታወቁ ነገሮችን ሶሐቦች ዘንድ ማየታወቁ ነገሮችን ይዞ መጓዝን። አላ ተባረከ ወተዓላ ራሱን ሲያስተዋውቀን ከዓርሽ በላይ መሆኑን ነግሮናል። ነቢዩ ሶሐቦች ይህን ተናግረዋል።

አሊ ብን አቢ ጣልብ አላህ አለ ያለ ቦታ ብለዋል። አላህ አርሽን የፈጠረው ሊኖርበት መኖሪያ ላይ አድርገው ሳይሆን ቁድራውን ሊያሳይ ነው ብለዋል ይለሃል። ማነው? የት ነው የተዘገበው? ቡኻሪ ላይ ነው ያለው፣ ሶሒህ ሙስልም ውስጥ ነው ያለው። ማን የዘገበው ቢባሉ ምንጩን መጥቀስ፣ ሰነዱን መጥቀስ አይችሉም። አቡ መንሱር አልበግዳዲ የሚባል ሰው ያለ ምንም ሰነድ አሊ ብለል ብሎ የተናገረው ንግግር ነው። አቡ መንሱር አልበግዳዲ አስማው ሲፋት ላይ የአህለ ሱና ወልጀማዓ ለያዘው አቋም እንዲሁ ያለምንም ሰነድ አሊ እንዲህ ብሏል ብሎ ያቀረበው ንግግር እንጂ ሶሒሕም ይሁን ደዒፍ አሊ እንደተናገሩት የሚያሳይ ሰነድ የሌለው ንግግር ነው። እስልምና ከሌሎች ሃይማኖቶች የሚለየው በሰነድ ነው። በተለይ አቂዳ ነክ የሆኑ ጉዳዮች ላይ ማንኛውም ሰው ከመሬት ተነስቶ መናገር አይችልም። አላህ እንዲህ ብሏል፣ ቁርአን እገሌ የሚባለው ሱራ ላይ ነቢይ እንዲህ ብለዋል፣ አቡ ሁረይራ ባስተላለፈው፣ ቡኻሪ በዘገቡት፣ እገሌ በዘገበው ተብሎ ይነገራል። እገሌ ዘገበው ብቻን በቂ አደለም። የተዘገበበት የዘገባ ሰንሰለቱ ሰነዱ ይታያል። ሶሒህ ከሆነ እንቀበለዋለን፣ ደዒፍ ከሆነ እንተወዋለን። በበርካታ የቁርአን አንቀጾች አላህ ከዓርሽ በላይ ነው ተብሏል። ሐዲትም ላይ ይሄው ተደግሟል። የተለያዩ ሰሓቦችና ታቢዕዮች አላህ ከዓርሽ በላይ ነው ብለዋል። እንዲሁ ምንም ሰነድ የሌለው ምንጩ ያልተጣራ የአንድን ግለሰብ ንግግር መሰረት አድርጎ የቁርአንና የሐዲት ማስረጃዎችን መሻር ወይም አጣሞ መተርጎም በጭራሽ ተገቢ አደለም። አሊ ብን አቢ ጣልብ አቂዳን እምነትን በተመለከተ ከስሓቦች ለየት ያለ አቋም የላቸው። ሺሃዎች ናቸው የፈለጉትን ተናግሮ አሊ እንዲህ ብለዋል፣ የአሊ ልጆች እንዲህ ብለዋል ሚሉት ዕልም፣ አማና ነው። አቂዳ እምነት አደራ ነው። የሰው ልጅ አኪራ ላይ ሚከብረውም የሚከስረውም በአቂዳውና በስራው ነው። አቂዳችን እምነታችንን የማንም መጫዋቻ ልናደርግ አይገባን። ስለዚህ አሊ ብን አቢ ጣልብ አላህ አርሾን የፈጠረው ለራሱ መኖሪያ ሊያደርገው ሳይሆን ቁድራውን ሊያሳይበት ነው። አሊ እንዳሉትና እንዳላሉት ማረጋገጫ ሰነድ የለውም። እገሌ እንዲህ አለ ስላሉን ብቻ ተቀብለን አንከተልም፣ እናጣራለን፣ ሰነዱን እንጠይቃለን። አሊ ብን አቢጣልብ ይሄን እንኳ ማለታቸው ቢረጋግጥ አላህ ከአርሽ በላይ ነው ማለት ሰው ቤቱ ውስጥ ተገድቦ እንደሚኖረው አላህ አርሹ ላይ ተገድቦ ይኖራል ማለት በጭራሽ አይደል። እንደዚሁ ደግሞ አላህ ከአርሽ በላይ ነው ማለትና አርሽን ቁድራውን ላይ ያሳይበትን የፈጠረው ማለትም አይጻረርም። አላህ የፈጠራቸው ፍጥረታት በሙሉ የአላህን ቁድራ የሚያሳዩ ናቸው። አርሽ የአላህን ቁድራ ያሳያል፣ ግዙፍ ፍጡር ነው። አላህ ተባረከ ወተዓላ ግዙፍ ነገር መፍጠሩ የአላህን ኃያልነት ትልቅነት የሚያሳይን አርሽን የፈጠረው ጌታ አላህ ተባረከ ወተዓላ ከአርሽ በላይ መሆኑን ራሱ ነግሮናል። ነቢዩ ዓለይሂ ሶላቱ ወሰላም ሶሐቦች ነግረውናል፣ አጽድቀዋል። እነሱ በሄዱበት ልንሄድ ይገባናል። አላህ አርሽን ከመፍጠሩ በፊት የት ነበረ ያለው? ይህም ብዙ ጊዜ የሚደጋግሙት ጥያቄ ነው። አላህ ከአርሽ በላይ አይደለም ብለው የሚያስተባብሉ ሰዎች በብዛት የሚያነሱት ጥያቄ ነው። የቁርንና የሐዲት ማስረጆችን ላለመቀበል ግራቀኝ ማለት የለብንም። ሰሚዕና ወአጣዕና ልንል ይገባናል። አላህና መልክተኛው አንድ ነገር ከተናገሩ አምነን ልንቀበል ከፈረዱ በፍርዱ ደስተኞች ልንሆን ይገባናል። ዋህብ ብን ሙነብህ ረማሁላ ተላ አላህ ተባረከ ከፍጥረታት መሃል ምንም ሳይኖር በፊት ነበረ። እንዴት ነበር ያለው? የት ነበር ያለው? አይባለም ብለዋል። ከዛ በኋላ ርሽን ኩርሲይን እንደፈጠረ ከአርሹ በላይ ከፍ እንዳለ ተናግረዋል። በምመልኩ ነው ከአርሽ በላይ የሆነው አይታወቅም። በዚህ ዙሪያ መናገር መልስ በመስጠትም ቢድዓ ነው። እንዲህ አይነት ጥያቄ መጠየቅም ተከሉፍ ነው፣ ካቅም በላይ የሆነ ነገር ውስጥ መግባት ነው። ብላ አላህ ከአርሽ በላይ መሆኑን እንድናምን ቁርአን ሀዲት አዞናል። ሰሓቦች ተቀብለዋል። ቀደምት ዕለሞች የአቂዳ ነጥቦችን ሲዳሱ አላህ ከአርሽ በላይ መሆኑን በሰፊው ዘርዝረዋል፣ አብራርተዋል። የአህለሱና ወልጀማዐ አንዱ መለያ ነው፣ አላህ ከአርሽ በላይ ነው ብሎ ማመን ይሄን ተቀበለን ልንብቃቃ ይገባናል ከዛ በፊት የት ነበረ ኛ የኛ ጉዳይ ከዛ በፊት የት ነበረ ብላችሁ ተጠያየቁ መልሱ ነው ወቀል ተባን ይህ እንዳለ ሆኖ እብኑ ሕባን እብኑ ማጃህ ትርሚዲ ሌሎችም ከአቡ ረዚን አልዑቀይሊ መዘገቡት አንዳንድ አንዳንድ አንድ ዑለሞች ደዒፍ ነው ባሉት ነገር ግን ትርሚዲና ሌሎችም ሶሒሕ ሪጃሎቹም ሲቃተ ናቸው ባሉለት ሐዲስ አቡ ረዚን አልዑቀይሊ ለነብዩ ሰለላሁ ዐለይሂ ወሰለም ጌታችን አላህ ሰማይና ምድርን ከመፍጠሩ በፊት አላህ የት ነበረ ብለው በጠየቃቸው ጊዜ ፊ አዕማእ ማ ፈውቀሁ ሀዋእ ወማ ተሕተሁ ሀዋእ ብለው እንደመለሱ የሚያሳይ ዘገባል። ሰነዱ ላይ በዕለሞዎች መል ያለው ክላፍ እንዳለሁ እተን ሐርሸን ሰማይን ምድርን ከመፍጠሩ በፊት አላህ ተባረከ ወተዓላ አዕማእ ላይ ነበረ ያለው። አዕማእ ምንድነው የሚለውን ቀደምት የሀዲት አዋቂዎች ፈስረውታል። አዕማእ ማለት ነጭ ደመና ማለት ነው ብለዋል። አላህ የነገረን ረሱሉ የነገሩን ሊበቃን ይገባል። ብዙ ጊዜ ጥያቄ የሚያነሱት አላህ ከአርሽ በላይ ነው ብለን እና ምን ዘንድ አርሽ መክሉቅ ነው ፍጡር ነው። አርሽ ከመፈጠሩ በፊትስ አላህ የት ነበረ ታዲያ በሚል አገባብ ነው የሚጠይቁት። ነቢዩ ከተላኩ በኋላ ቁርአን ከወረደ በኋላ ስለተነገረን ነገር ብቻ ነው ማሰብ መጨነቅ ያለበት። ይህ በየጊዜው ተነስተው ውዝግብ የሚፈጥር ጉዳይ ሊሆን አይገባውም። ደጋግ ቀደምቶች አላህ ከአርሽ በላይ መሆኑ ላይ ኢጅማዕ አድርገዋል፣ ተስማምተዋል። በዚህ ጉዳይ የኻለፉ ሱናን ትተው በሀዋ በስሜት የሚጓዙ ሰዎች ናቸው እነሱ ቦታም አይሰጠውም። ሌላኛው ጥያቄ የማህፀን ህመም አለብኝ። እየታከምኩ ነው ሀይድ ሲመጣ ወደ አስራ አምስት ቀን ይቆይ ነበር፣ ነገር ግን ከሁለት ወር ወደዚህ ምልክት ብቻ ያሳይና ይጠፋል። ከሰሞኑ ደግሞ በቀን አንድ ጊዜ ብቻ ደም ይፈሰኛል፣ መልኩም ሽታውም የሀይድ ደም ነው መለየት አይቻልም። እኔም ውዱእ እያደረግኩ እሰግዳለሁ አንድ ቀን ሀይድ ከሆነ ብዬ ትንሽ በዛ ሲል ወሁር ሶላት አለፈብኝ ከአሱር ጋር ሰገድኩኝ። ምን ማድረግ ነው ያለብኝ? በጣም ነው ያሳሰበኝ የሚል ጥያቄ ነው። የወራ ባደም መዛባት ብዙዎችን ግራ ያጋባ ያለ ጉዳይ ነው። በየጊዜው ከሚነሱ ከሚደጋገሙ ጥያቄዎች መሃልም አንዱ ይሄ ነው። በአላህ ፈቃድ ራሱን በቻለ ትምህርት በተከታታይ በስፋት የሚዳስስ ይሆናል። በጥቅሉ የወራ ባደም ራሱን የቻለ መለያ ምልክት አለው፣ ሴቶች ዘንድ ይታወቃል። አብዛኞቹ ሴቶችም ራሱን የቻለ የወራ ባ ቀና አላቸው። በዚህ ቀን ጀምሮ በዚህ ቀን ያበቃል ብለው የሚያውቁት አንዳንዴ ወሩ መጀመሪያ ላይ ሊሆን ይችላል፣ ሌላ ጊዜ መሃል ላይ፣ አንዳንዴ የወሩ መጨረሻ ላይ ሊሆን ይችላል። ስለዚህ ሴት ልጅ እንዲህ አይነት ችግር ሳይገጥማት በፊት የነበራትን የወራባ ቀናቶችን አዳዋን ለይታ ልታውቅና በዚያ መሰረት ልትጓዝ ልትኖር ይገባታል። አዳውን ጠብቆ የሚመጣ እንደም የወራባ ደም ነው በማለት የሚከለከሉ ነገሮችን ትተዋለች። አዳውን ተጻሮ የሚመጣ እዛ ላይ ደግሞ ምልክቶቹ የተቀየሩ ከሆነ የበሽታ ደም ነው ብላ መስገድ መጾም ትችላለች። በመሰረቱ ህክሙ የተያያዘው ከደም መኖር ጋር ነው። የአወራባ ደም ካለ የአወራባ ደም መሆኑ ከታወቀ ቀኑ ቢዛባም ቁጥሩ ቢጨምርም ቢቀንስም የአወራባ ደም ይሆናል። የአወራባ ደም ምልክቶች ከሌሉት የበሽታ ደም ይሆናል። የበሽታ ደም ሶላትና ሌሎችን አይከለክልም። መዛባቱ ከልክ ካለፈና መለየቱ በጣም ካስቸገረ የጤና ባለሙያዎችን ማማከር፣ ደሙና ሙና ሳይቶ አስመርምሮ ለይቶ ማወቅ ይቻላል። ከአስር ጋር የተሰገደውን የዙህር ሶላት በተመለከተ በጊዜው ንጹህ አይደለሁም ሶላት መዝገድ አልችልም በሚል ከሆነ ዘግይቶ የሰገዱት ምንም ችግር የለም። ሌላኛው ጥያቄ በሶላት ውስጥ ሆነን ከማሰላመታችን በፊት በስዩድ ላይ ባለሁበት ሰዓት የረሱልን ዱዓ ካልሐፈዝኩ በቋንቋዬ ዱዓ ማድረግ ይቻላል ወይስ አይቻልም? እንዲሁም ሶላት ካሰላመትኩ በኋላ ሁልጊዜ እጅ ያነሱ ዱዓ ማድረግ እንዴት ይታያል የሚል ጥያቄ ነው። ሶላት ላይ ከአረብኛ ውጪ ባለ ቋንቋ ዱዓ ማድረግን በተመለከተ የፍቅህ ሊቃውንት የተለያዩ አቋሞች አሏቸው። የተወሰኑት ሙሉ በሙሉ ከልክለዋል። እንደዚሁ ሙሉ በሙሉ በሁሉም ሁኔታ ላይ የፈቀዱም አሉ። የተወሰኑት ደግሞ ለማይችልና ለሚችል ሰው ብለው የከፈሉበት ሁኔታ አለ። ቁርአን ወይም ሐዲስ ላይ አድርጉ የሚል የሚሆን አታድርጉ የሚል የለም። በመሰረቱ ይህን የምንለው የሶላት ግዴታ መሰረት ከሚባሉ የሶላት ክፍሎች ውጪ ነው። ፋቲሐን በሌላ ቋንቋ አይቻልም። አትሕያቱን በሌላ ቋንቋ አይቻልም። ተክቢር በሌላ ቋንቋ አይቻልም። የሶላት መሰረት ግዴታ የሚባሉ ነገሮች ባለበት በአረብኛ ሊባሉ ይገባል። እዛ ውጭ ያሉ ተጨማሪ የሚባሉ ተጨማሪ ዱዓዎችን አረብኛ ለማይችል ሰው ከአረብኛ ውጪ በራሱ ቋንቋ ቢያደርግ ራጅሑ ይቻላል፣ ምንም ችግር የለውም የሚለው። በላጩ ግን አጠር ያሉም ቢሆን አረብኛ ዱዓዎችን ሐፍቦ ማለት ነው። ይህን ማድረግ ያልቻለ ሰው። በራሱ ቋንቋ ስጁድ ላይ የሚሆን አትሕያቱን ከጨረስ በኋላ ቢደረግ ምንም ችግር የለም። ከሶላት በኋላ ዱዓ ማድረጉን በተመለከተ ነቢያችን ዓለይሂ ሶላቱ ወሰላም ዱዓ መቅቡል ሚሆንባቸው ወቅቶችን ሲናገሩ ከፈርዱ ሶላት በኋላ ብለዋል። ይህ በኋላ የሚለውን አንዳንድ ዕለሞች ሶላቱ ሳይጠናቀቅ በፊት አትሕያቱ እንዳለቀ ከማሰላመት በፊት የሚባል የሚደረግ ዱዓ ነው ብለዋል። ሌሎች ደግሞ ሶላት እንዳለቀ። የሚባለው ዝክር ነው። ዱዓ የተባለውን ብለሃል። ሌሎች ደግሞ ከሶላት በኋላ ዚክራችንን ጨርሰን የምናደርገው ዱዓ ነው ያሉበት ሁኔታ ማል። በጀማዓ በጋራ ከሆነ አይቻልም፣ ነብዩ ሱሐቦች ስላላደረጉ። በግል ከሆነ ግን አልፎ አልፎ አንዳንዴ ቢደረግ ችግር የለውም። ሌላኛው ጥያቄ ከአስራ ሁለቱ ሱና ሶላቶች ውስጥ የአሱር ሶላትና የመግሪብ ሶላት ቅብልያ ወይም ባዕድያ አላቸው ቢያብራሩልኝ የሚል ነው። ከፈርዱ ውጪ በቀን አስራ ሁለት ረካ ሶላት የሰገደ ጀነት ላይ ቤት ይገነባለታል ብሏል፣ ነቢዩ ሶላት ወሰላም። እነዚያ አስራ ሁለት የሚባሉት ከሱብሒ ሶላት በፊት ሁለት፣ ከዙህር በፊት አራት፣ ከኋላው ሁለት፣ ከመግሪብ በኋላ ሁለት፣ ከዕሻ በኋላ ሁለት ናቸው። እነዚህ ከፈርዱ ሶላት ተያይዘው የሚሰገዱ ባዕድያና ቀብልያ ራቲባዎች ሲሆኑ ይህ እንዳለ ሆኖ ከሁሉም ሶላት በፊት በአዳንና በኢቃማ መሃል ሶላት መስገድ እንደሚቻል፣ ሱና ሶላት መስገድ እንደሚቻል የሚያሳይ ሐዲት አለ። ነገር ግን በራቲባነት አስራ ሁለቱን የሰገደ ጀነት ላይ ቤት ይሰራለታል የተባለላቸው ቀደም ሲል የተጠቀሱት ብቻ ናቸው። ከእነዚህ አስራ ሁለቱ ውስጥ ከመቅረብ በፊት የለም፣ ከኢሻ በፊትም የለም፣ ከአሱር በፊትም ይሁን በኋላ የለም። ነገር ግን ከሁሉም ሶላቶች በፊት በአዳንና በኢቃማ መሃል ሶላት አለ በሚለው ሐዲት መሰረት ከሁሉም ሶላቶች በፊት ረካዓቴን ረካዓቴን መስገድ ይቻላል። የሚከለከለው ከሱብሒ በኋላ መስገድና ከዐሱር በኋላ መስገድ ነው። ሰበብ ምክንያት የሌለው ሶላትን ወይም በሌላ አነጋገር ለዐሱርና ለሱብሒ ሶላት ባዕድያ የላቸውም። ሌሎች ባዕድያ አላቸው። ከሁሉም ሶላቶች በፊት ከአዳም በኋላ ሁለት ሁለት ረካዓ መስገድ ይቻላል። ራቲባም የሌላቸው ቢሆኑ ማለት ነው። ከዐሱር በፊት አራት ረካ የሰገደ ሰው አላህ ይዘንለት የሚል ሐዲትም አለ። ሶሒህ ነው ደዒፍ ኺላፍ አለበት። ራጅሑ ሐዲቱ ሐሰን ነው ተብሏል። ስለዚህ ከአስር በፊት አራት ረከዓ መስገድ ይቻላል። ሁለት ሁለት እያሰላመቱ ከመግሪብ በፊት መስገድ ይቻላል። ነቢዩ ሶላቱ ወሰላም ከመግሪብ በፊት ስገዱ ስገዱ ለፈለገ ሰው ብለዋል። ሶስተኛው ላይ ሌላኛው ጥያቄ እህቴ ተሸሁድ አትችልም እየተማረች ነው፣ እስከዛው ግን ምን ማድረግ አለባት የሚል ነው። ክሶላት ግዴታዎችና ክሶላት መሰረቶች መሃል አንዱ ተሸሁድ ወይ መተሒያቱ ነው። ያለ አተህያቱ ሶላት የለም። አተህያቱ መቅራት ያልቻለ ሰው ምን ማድረግ አለበት? በሂፍዙ ካልቻለ ጽፎ እያነበበ አተህያቱ መቅራት ከቻለ ይሄም ማድረግ ይጠበቅበታል። በሂፍዙም ይሁን ጽፎ እያየ የተጻፈን እያነበበ መስገድ ካልቻለ አተህያቱ መቅራት የሚቻልበትን ያክል ጊዜ ቁጭ ብሎ ማሳለፍ አለበት ተብሏል። ሙሉን ከሆነ የማይችለው የሚችለውን ያክል መቅራት ይችላል። ግማሹን ሩቡን ከቻለ ያን ይቀራል፣ የተቀረውን ቁጭ ብሎ ያሳልፋል። በርካታ ዑለሞች በደሉን መጠቀም ይችላል ብለዋል። ፋቲሓ መቅራት ያልቻለ ሰው ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ኢላ አኺሪሂ እንደሚለው አተሕያቱን መቅራት ያልቻለም ሰው ምትኩን ማለት ይችላል ብለዋል። ምትኩ ምንድ ነው? ዚክር ነው። አላህን ማስታወስ፣ አላህን ማወደስ፣ አላህን ማጥራትን። ይህን የምንለው መሐፈዝ መማር እስኪችል ድረስ መሐፈር መማር እየቻለ በቸልተኝነት ከሆነ ይሄን የሚያደርገው ለሚችል ሰው ያለትሕያቱ ሶላቴል። ሌላኛው ጥያቄ ወንድ ልጅ ሐራም ላይ መውደቅን ፈርቶ ትዳር መያዝን ቢፈልግና ነገር ግን ወላጆቹ በድህነት ላይ ሆነው የሱን ድጋፍ ቢፈልጉ እሱ ደግሞ የወር ደመወዝተኛ ሆኖ አቅም ከሌለው በአንድነት ትዳሩንም ወላጆቹንም መካደም ካልቻለ የቱን ነው ማስቀድም ያለበት? ወላጆቹን መካደም ወይስ ማግባት የሚን ወላጆችን መካደምና መንከባከብ ትልቅ ዒባዳ ነው። ራስን ከፊትና መጠበቅና ማዳንም ትልቅ ግዴታና ዋጅብ ነው። ዝሙትን ለነፍሱ የሚፈራ ሰው ማግባት ይወጅብበታል፣ ግዴታ ይሆንበታል፣ ማስተዳደር የሚችልበት አቅም እስካለው ድረስ። እዚህ ጋር ሁለት ግዴታዎች ከተጋጩበት የቱን ነው ማስቀደም ያለበት? በመሰረቱ ሁለቱንም ለማጣጣም መጣር ነው ያለበት። በመሰረቱ ይሄን ማድረግም የሚቻል ነው፣ ቀላልን ካመቻቹ፣ ካሰቡበት ጥያቄው ላይ እንደ የቀረበው ያቅማነስ የሰው ልጆች በመስራታቸው ብቻ አይደለም የሚረዝቁት። ለሰበቡን መስራቱ ደሞዝ መቀበሉ ሰበብ ነው፣ የሚረዝቀው ያገኙትን በረካ የሚያደርገው አላህ ነው። ትዳር የርዝቅን በር ከሚከፍቱ ነገሮች መሃል አንዱ ነው። ሴቷ ቤቷ ሆና አላህ ይረዝቃት እንደነበረው፣ ወደ ባሏ ቤት ስትመጣም ርዝቋ ተከትሏት ይመጣል። አላህ ተባረክ ተዓላ ካላሰቡት አቅጣጫ ይረዝቃቸዋል። ስለዚህ ይሄን አምነው በመቀበል ወላጆቹንም አላህ እንዲያገራለት ዱዓ በመጠየቅ የትዳር አጋር ሲመርጥም ወላጆቹን የምትንከባከብ ወላጆቹን ለመካደም የምታግዘው አብረው ተባብረው ትዳራቸውን መምራት እንዲችል የምታደርገውን ሴት መርጦ ማግባቱ የተሻለ ነው። እጅግ በጣም በርካታ አቅማቸው ዝቅተኛ የሆነ ትዳር ይዘው ወላጆቻቸውንም ጀምር የሚካድሙ አሉ። የግድ በዚህ መልኩ ነው ትዳር መመስረት የምፈልገው ተብሎ አንድ አማራጭ ብቻ እንዳለ አድርጎ አጥብቦ ማየት ተገቢ አይደል። ሌላኛው ጥያቄ አንዲት ሴት አረብ ሀገር ሆነ ኒካህ አሰረች፣ እሱ ሀገር ነው ያለው፣ ምንም ግንኙነት ሳይኖራቸው በኒካህ ብቻ ስለተሳሰሩ የሱ ሐቅ ወይም የመርዳት ግዴታ አለባት? ከተቸገረ በሐቁ ትጠየቃለች? በአካል እስካልተገናኙ ድረስ የሚል ልክ ኒካህ እንደታሰረ የሱ ሚስት ትሆናለች። ኒካህ ካሰሩበት ጊዜ ጀምሮ አስቀድሞ ያስቀምጡት ገደብ እስከሌለ ድረስ ላይ ብሎ መጥራት እንዲህ አይነት ስራ ስሪ ይሄን አትስሪ ብሎ መጠየቅ መብት አለው በሸሪዓ የሷ ወጪ እሱ ላይ ግዴታ የሚሆነበት ኒካህ አስሮ ቤቱ ካስገባት በኋላ ነው የሱን ወጪ በተመለከተ ግን ኒካህ አስረው ተለያይተው ቢኖሩም አብረው ቢኖሩም የቧሏን ወጪ የመሸፈን ግዴታ የለባትም እንዲሁ በበጎ ፈቃደኝነት በትብብር መልኩ በኢሕሳን ብትረዳው ብታገዘው ብትሰጠው መልካም ነው በተረፈ ምስት ለባሏ ወጪ የመላክ የሚያስፈልጉት ነገሮችን የማድረግ ግዴታ የለባት። መሶ ነው ሀብት እንኳ ቢኖራት ወጪዋን የመሸፈን ግዴታ ያለበት ባይሆን፣ ባለንበት ጊዜ ከሴት ልጅ ገንዘብን ብቻ አስበው የሚያገቡ ገና ኒካህ እንዳሰሩ እንዲህ አድርግልኝ እንዲህ ስጭኝ የሚሉ ሰዎች የበዙበት ዘመን ላይ ደርሰናል። ትዳርን በዚህ መልኩ የግል ጥቅም ማግኘ ወይም ማስጠበቂያ ማድረግ ተገቢ አይደለም። የትኛውም ወንድ ወደ ትዳር ሲሄድ አስቀድሞ በመልኩ ነው የምተዳደረው የትዳር አጋሪም በምንድን ነው ማኖራት የሚያስፈልጉን ወጪዎችን እንዴት ነው የማገኘው ብሎ አስቦ የሪዝቅ በር አመቻችተው ለትዳር ሊገባ ይገባዋል እንጂ ሴቷ ጋር ያለውን ሀብት ንብረት መሰረት አድርጎ ብቻ ትዳር ውስጥ ሊገባ በጭራሽ አይገባም። ወአላሁ ተዓላ አዕለም። ዛሬ በዚህ እናበቃለን፣ የተቀሩትን ሌላ ጊዜ እንመለሳለን። ወሰላሙ ዐለይኩም ወረህመቱላህ ወበረካቱ።